አስገራሚ ዜና ከኡጋንዳ የፍቅር ሲዝም መስራች የኑሮ ውጣ ውረድ አቶ ደምሳሽ በፖለቲካው ስደት ምክንያት የዶሮ እግር ቀቄ እየበላው ነው። በቅርቡ በፖለቲካ አቋማቸው ምክንያት ከሀገር የተሰደዱት የኪው ፍቅር ሲዝም ከሃይማኖት መስራች በትክክለኛው ስማቸው አቶ ደምሳሽ በኡጋንዳ ስላለው የኑሮ ሁኔታ አስገራሚ መግለጫ ሰጥተዋል። አቶ ደምሳሽ በሰጡት የቪዲዮ መግለጫ በኡጋንዳ እንጀራ እና ወጥ ባለማግኘታቸው ምክንያት የኑሮ ዘይቤያቸውን ለመቀየር መገደዳቸውን ተናግረዋል ተናግረዋል ከ በሀገሬ መኖር ሳልችል ተሰድጄ ነው ለዚህ የተዳረኩት። አሁን ላይ ግን በሀገረ ኡጋንዳ የዶሮ እግር ቀቄና ጠብሺ እየበላው ነው ኬ ምንም እንኳን የኑሮ ውጣ ውረድ ቢያጋጥማቸውም አቶ ደምሳሽ ባገኙት ምግብ ለመጽናናት ሞክረዋል። የዶሮ እግር እንጀራ እና ወጥን ባይተካም በጣም ጣፋጭ ነው። መልእክተኛው ፊቱ ሊታይ ይሆን? በጎ አድራጎትን ፊቱን ደብቆ ጀርባውን ብቻ እያሳየ ሲሠራ የነበረው ከው መልእክተኛው ከዛሬ በሰይፉ በኢቤስ መድረክ ላይ ቀርቧል። ብዙዎችን በእንቆቅልሽ ያቆየው አንድ ጥያቄ አለ። ዛሬ ማታ ፊቱን ገልጦ ማንነቱን ይፋ ያደርግ ይሆን፣ ወይንስ የበጎ አድራጎት መልእክቱን ብቻ አስተላልፎ ሚስጥራዊነቱን እንደያዘ ይቀጥላል? ይህንን ታሪክ ለመከታተል ዝግጁ ናችሁ? የጀግና ዜና ምንጭ ጉርሻ ትዩብ? እናትነት፣ ወታደርነት፣ ኪ የሚባል ሌላ ትዕዛዝ የጥንካሬና የጽናት ምሳሌያችን አይዳ፣ እነሆ ከወታደራዊ ግዴታዋ ጎን ለጎን አሁን ደግሞ ወደ እናትነት ጦር ሜዳ ገብታለች። እነሆ የልጅ እናት ልትሆን ነው። እንኳን ደስ አለሽ! ሁለተኛውን ትልቅ ሜዳሊያሽን አግኝተሻል። በሰላም ተገላግለሽ ሌላ ጀግና ወደ ዓለም እንድታመጪ እንመኛለን። ፍትሕ ልትሰፍን ነው። እውነት ልትገለጽ ነው። በጋዜጠኛ እና በተንቀሳሳሹ ቤተ መጽሐፍ ገነነ መኩሪያ ሊብሮ አሟሟት ዙሪያ አዲስ የተጀመረው ምርመራ ፍሬ አፈራ። ጉርሻ ፔጅ እና ሌሎች የገነነ ሞት በሚመለከት ኮራሱን አላጠፋም በሚል ለፌዴራል ፖሊስ እንደገና ምርመራ እንዲደረግ ጥያቄ ካቀረቡ በኋላ ባለፈው ሐሙስ ዕለት ሦስት ተጠርጣሪዎች በቁጥጥር ስር መዋላቸው ተረጋግጠዋል። በፌዴራል ፖሊስ የተያዙት ተጠርጣሪዎች ባለቤቱ ወሮ አስቴር አየለ፣ አቶ ይታየው ምትኬ ውሽምየው፣ የዋካና ሆቴል ባለቤት እነዚህ ተጠርጣሪዎች ትላንት አርብ ፍርድ ቤት ቀርበው ለተጨማሪ ምርመራ የአስር ቀን ቀጠሮ ተሰጥቷቸዋል። ይህ ትልቅ የፍትህ ሥራውን እንዲሆን ላደረጉት ሁሉ ታላቅ ምስጋና ይገባቸዋል። ፌዴራል ፖሊስ ለሰሩት በጎ ተግባር ጋዜጠኛ አራያ፣ ጋዜጠኛ ሰይድ ኪያር፣ ተሰፉ ነዳ፣ እንዲሁም ሁሌም የሊብሮ ሞት የሚያንገበግባቸውና ድምፃቸውን ያሰሙ የገነነ መኩሪያ አድናቂዎች በሙሉ እናንተ ድምፅ አሰማችሁ፣ ፍትህም መስራት ጀመረች። ወደፊት በፍርድ ሂደቱ ዙሪያ ያሉ መረጃዎችን ተከታትለን የምናቀርብ ይሆናል። ገነነ መኩሪያ ራሱን አላጠፋም። አዎ አላጠፋም። የእውነት ብርሃን ይግለጥ። ምንጭ ጉርሻ ቲዩ። መልእክተኛው ፊቱ ሊታይ ይሆን? በጎ አድራጎትን ፊቱን ደብቆ ጀርባውን ብቻ እያሳየ ሲሠራ የነበረው ከው መልእክተኛው ከዛሬ በሰይፉ በኢቢኤስ መድረክ ላይ ቀርቧል። ብዙዎችን በእንቆቅልሽ ያቆየው አንድ ጥያቄ አለ። ዛሬ ማታ ፊቱን ገልጦ ማንነቱን ይፋ ያደርግ ይሆን ወይንስ የበጎ አድራጎት መልእክቱን ብቻ አስተላልፎ ምስጢራዊነቱን እንደያዘ ይቀጥላል? ይህንን ታሪክ ለመከታተል ዝግጁ ናችሁ?